በር ዜና የድሬዳዋ አጥቢያ ዋና መጋቢ የሆነው ቢሾፕ አለማሁ ገብረ ሚካኤል በተለያዩ የቤተ ክርስቲያኒቱ አባላት የክስ ደብዳቤ ለቢሾፕ ደጉ ከበደ ቀረበበት። ደብዳቤው እንደሚያሳየው እነዚህ ከ8 የሚበልጡ የቤተ ክርስቲያኒቱ አባላቶች በጋራ በመሆን በፊርማ ለቢሾፕ ደጉ ከበደ የላኩት ደብዳቤ ቢሾፕ አለማሁ ገብረ ሚካኤል ከአገልግሎት ይልቅ ለተለያዩ የቢዝነስ እንቅስቃሴዎች ውስጥ የሚገኝ መሆኑ፣ ይህ ብቻ ሳይሆን አገልግሎቱን በመተው የተለያዩ የቢዝነስ ስራዎች ላይ ዋና በመሆን ሲሆን ገንዘብ እያጭበረበረ የቤተ ክርስቲያኒቱን መሬት ሸጦ ገንዘቡን የት እንዳደረገ ሲጠየቅ ደግሞ ይህንን ግልጽ ለማድረግ ፍቃደኛ እንዳልሆነ በዚህ ደብዳቤ ተገልጧል። የመጀመሪያው ከተለያዩ ወንድሞች ጋር በመሆን ቢሾፕ አለማሁ ገብረ ሚካኤል ከዱባይ መኪና አስመጥተን እንሸጣለን በማለት እንደ ማህበር አድርጎ ወደ ግሉ አካውንት ወንድሞች ገንዘብ እንዲያስገቡ በማድረግ ነገር ግን ገንዘቡን ከወሰደ በኋላ እነዚህን ወገኖች በመካድ ብሩን ወደ ራሱ አድርጎ አስቀርቷል። ይህ ብቻ ሳይሆን ቢሾፕ አለማሁ ገብረ ሚካኤል ለአገልግሎት በተከፈተለት የውጭ እድል መሰረት የንግድ ፈቃድ በማውጣት የተለያዩ እንደ ፍሪጅ፣ የልብስ ማጠቢያ ማሽን፣ የኪችን እቃዎችና የቡቲክ እቃዎችን በተለያየ መንገድ እያስገባ ኃይለኛ የሆነ የቢዝነስ እንቅስቃሴ በማድረግ ላይ እንደሚገኝ ይህ ደብዳቤ ይገልጣል። ቢሾፕ አለማሁ ገብረ ሚካኤል በተለያየ መልኩ ለቤተ ክርስቲያን ፍቅር ባላቸው ወገኖች ለቤተ ክርስቲያኒቱ የተሰጠውን መሬት ወደ ራሱ በማድረግ በመሸጥ ይህንን ገንዘብ የት እንዳደረገ ግልጽ ማድረግ እንደማይፈልግ በዚህ ደብዳቤ ለቢሾፕ ደጉ ከበደ ገልጧል። ወደ 10 የሚጠጋው ይህንን ደብዳቤ የጻፉት ወደ 80 የሚጠጉ አገልጋዮች በቤተሰባቸው ቁጥር ከ10 እስከ 14 ያላነሰ ሲሆን ከዚህ ቁጥር በአቨሬጅ አስሩን ወይም ደግሞ በትንሹ አስሩን እንኳን ብንወስድ ወደ 800 የሚጠጉ የድሬዳዋ ቤተክርስቲያን አባላቶች የቢሾፕ ደጉ መነሳትን እጅግ አጥብቆ እንደሚፈልጉ በደብዳቤው ላይ ለቢሾፕ ደጉ ልመናቸውን አቅርበዋል። ቢሾፕ ደጉ ከዚህ ቀደም በቢሾፕ አለባቸው፣ ትላንትና ደግሞ በቢሾፕ ተካ የተደረገውን ያለ የቤተክርስቲያኒቱን ንብረት ገንዘብ ወደ ራሳቸው በማዞር አስፈላጊ ያልሆነ ወይንም ደግሞ ሕገ ወጥ የሆነ የገንዘብ ንግድ ላይ የተሰማሩ አገልጋዮችን ይቀጣ ይሁን ወይንስ ደግሞ ልክ ከዚህ ቀደም በወንድም አለባቸው ላይ እንደተደረገ ያለ ክህደት ህዝቡ ላይ ይፈጽማል የሚለው በህዝቡ እየተጠበቀ ይገኛል። በድሬዳዋ ያለው ጉዳይ ይህ ብቻ ሳይሆን በጥር 17 2017 የተጻፈው ደብዳቤ ላይ ቢሾፕ አለማው ገብረ ሚካኤል ወደ አራት የሚጠጉ የቤተ ክርስቲያን ምእመናትን። ይቅርታ አገልጋዮች የሚለውን ምእመናት በሚሉ የያዙልኝ ምእመናትን ኤች አይ ቪ ኤድስ ያለባቸውና የሌለባቸው ሰዎች ቢጋቡ ምንም ችግር የለውም በማለት ወደ አራት፣ የሚጠጉ ሁለት ወንድሞችና ሁለት እህቶች እዚህ ስማቸውን መጥቀስ አግባብ ስላልሆነ ስማቸውን እንዘልና ሁለት ወንድሞችና ሁለት እህቶች ለሞት መዳረጋቸውን ከዚህ ቀደም ለቢሾፕ ደጉና ለኢትዮጵያ ኢንተርናሽናል አፖስቶሊክ ቸርች ዋና አስተዳዳሪ በተላከው ደብዳቤ ጠቅሰዋል። አሁን ይህንን ደብዳቤ ይዘን ቢሾፕ ደጉ በቢሾፕ አለማው ላይ ምን አይነት እርምጃ ይወስዳል የሚለውን በጥያቄ እናስቀምጣለን። እነሆ ቤተ ክርስቲያኒቱ ከላይ ያሉ አመራሮች በገንዘብ በተለያዩ አይነት መንገድ በሌብነት ውስጥ እየተሳተፉ ነገር ግን እውነተኛ ትምህርት አለን ወንጌል አለን የሚለው ትዝብት ውስጥ ከቷቸዋል። ይህንን እውነተኛ የሆነ ትምህርት ይዘናል ካሉ ይህ እውነተኛ ትምህርት መሪዎቹን እንዴት አለወጠም ብለን እንጠይቃለን። ከዚህ አይነት የአጋንንት ቤተ እምነት ውጡ። እውነተኛ ወደሆነው ወደ ልጁ መንግስት፣ ወደ እግዚአብሔር በክርስቶስ በኩል የጠራውን ፍቅሩን የገለጠውን ወደ ልጁ መንግስት እንድትመጡ ሁላችሁንም እንጋብዛለን። ደህና ቆዩ።